አጥፍታል ይህንን መን ሽምግልና ላይ ስንጠመት ይሄንን ቤት የሚያስጨርስ ገንዘብ የለኝም አላልክም? ተነጋግረን እንፍታ ስላት እሷ ወደ ጸብ ነው የምትሄደው። ለእኔ ራሱ አሁን የሚመስለኝ እሷን እጅ ክን ለማስገባት ያደረግህ ድርጊት ነው የሚመስለኝ። ሰላም ሰላም፣ ወንድሞ የተከባበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን ነው። ውድ ቤተሰቦቼ፣ እንግዲህ ማለት እናንተም ተደስታችሁ ደስታችሁ ሳትጨርሱ እኔም ደግሞ በቃ ማለት በጣም ደስ ብሎኝ ነበረ። ድጋሜ ደግሞ እንግዲህ እየነወ ነው ጉዳይ አይታችሁታል፣ እየተፈጠረ ያለው ነገር እና በጣም አዝኛለሁ። እውነት ለመናገር በራሴን ያዛኩት በእነሱ አይደለም። እውነት ለመናገር ማለት በቃ አንዳንዴ ይመስለኛል እኔ ሰው አለማክበር ነው ይሄ ሰው አለማክበር ነው ብዬ ነው እንጂ የማምነው እንጂ እውነት ለመናገር ተግባብቶ መኖር አቅቷቸው ነው ብዬ አላስብም። ያንን የሚያክል ግቢ ይዞ እግዚአብሔር ይመስገን። እንግዲህ እኔ ማለት ያው ከእናንተ የማይደበቅ ነው፣ በዩቲዩብ ነው እየተዳደር ያለት ያው ጎን ለጎን ሌላ ስራን ብሰራ ማለት ነው ማለት ከሰራንበት ይገኛል። ሶ ቢያንስ ዩቲዩብም እየሰሩ ነው። እግዚአብሔር ይመስገን ቤት ኪራይ የለባቸውም። ብቻ አላቅም እኔ ማለት ተመስገን ብሎ ባለው ነገር እንደመኖር ድጋሚ እንደዚህ አይነት ኬዝ ውስጥ ገብቶ እኔንም ሌላ ኬዝ ውስጥ ሊያስገባል። እውነት ለመናገር እኔ በቃ እጅ ነው አውጥቻለሁ ብዬ ቁጭ ብዬ ነበረ። ደውሎልኝም ነበረ፣ ከቤት የወጣችለት ደውሎልኝ ነበረ። ነገር ግን በቃ አያገባኝም ብዬ ቁጭ ብዬ ነበረ እስቲል አሁን ድረስ ግን ወደ ቤትም አልተመለሰችም፣ ስልኳም አይሰራም። ስለዚህ እሱ ራሱ ስልኩን አጥፍቶታል። ምን እንደሆነ ችግራቸው፣ ለምን እንደዚህ አይነት ነገር ድጋሚ እንደፈጠሩ እኔ አላቅም። ማለት አንዳንዴ ሰይጣን ሰይጣን ብለን ሰይጣንን ስሙን ለይ ስንጠራ ማለት ነው እኛ ራሳችን ነን ያንን ሰይጣን ወደ ቤታችን እንድገባ የምንጋብዘው ማለት ነው። ምክንያቱም ወደ ቤተ ክርስቲያን በቃ ከቤተ ክርስቲያን ደጅ እንዲ አደራችሁ፣ ሌላ የምለምናችሁ ነገር የለም ከቤተ ክርስቲያን ደጅ እንዳትርቁ፣ ብያቸው በጣም ብዙ ማስጠንቀቂያ ሰጥቻቸው እሺ ብሎኝ አክብሮኝ ነበር። በቃ ጸበልም እንድጠመቁ ወደ እምነታቸው እንድጠነቅቁ ማለት ነው። ነገር ግን በዚህ በሚረባ ዛሬ ንኖ ከንግ እንዳይኖ ቁም ነገር የለም። እቺ ማለት ቅዱስ ሕይወት ይዘን እንዲህ አይነት ነገር ማለት ገና ፍቅራቸውን እንኳን ያምጣት መሳቸው ነው። እንዲ አይነት ነገር ውስጥ እጅግ በጣም አስከፍሏል። እጅግ በጣም አዘንዝናል። ምክንያቱም ብዙ ሰውን ዋጋ የከፈለበት ይህንን ሕይወት ማለት ነው። እናንተ ም ጭምር በጣም አልቅሳችሁ በጣም ብዙ ነገር ዋጋ ከፍላችኋል እዚህ ጋር ዘመዶቹ አሁንም በቃ ማለት እሱ ከተስተካከለ እኛ ለምን መንከራተትሽን አንፈልግም ተመለስሽ ብለን በዛ ሰዓት እንግዲህ በደስታ ነበረ ሁሉም ነገር ስናደርግ የነበረ ማለት ነው ነገር ግን ዛሬም ነገ ምን ደግም የምናገረው ነገር ብለን ንብረቱ በስሙ አለመዞሩ እዛን ቀንም ተናግሬ ያለሁኝ እንደውም ቪዲዮን አስገባላችኋለሁ አስፈላጊ ከሆነ ማለት ነው ይሄ መሬት በስሟ መዞር አለበት አሁኑ ብዬ ተናግሬ ነበር ያልኩት ነገርም አልቀረም ዞሮ ዞሮ ይሄው እንግዲህ የመሬቱ ጉዳይ ነው አሁንም ፀብ እያስነሳቸው ያለው ስለዚህ እጅግ በጣም ከፍቶኛል እንዲህ ቤተሰብ ማለት አመቱን ሙሉ ለፍቼ እንደዚህ ደግሞ ገና አንድ ወር እንኳን ሁለት ወር እንኳን ሳይኖሩ እኔ እውነት ለመናገር ከነሱ ልጅ ሌላ ደስታ ደስታ ነው ስጠብቅ የነበረውና። በጣም ነው የከፋኝ። ውድ ቤተሰብ፣ ምን ማድረግ እንዳለብን አላውቅም። እንግዲህ ምን ላድርግ? መጀመሪያም ጀምር ያለው በዚህ ሰዓት ደግሞ ከጎኑ መራቅ አልቻልኩም። ቤት እንደማገኛት አላውቅም። እስኪ ቤተሰብ ቀይርኩኝ አፈላልጋታለሁ ማለት ነው። ውድ ቤተሰብ፣ እኔ አላቅም ሁሌ መቶ ለእናንተ ችግር ማውራት ራሱ አስጠርቶኛል። የእውነቴን ነው የምላችሁ፣ ምክንያቱም የራስን ህይወት እንኳን እጭ ብዬ ተውኩት ለሰው ህይወት መጨነቄ ስትላሁን ድረስ ይገርመኛል። እና ውድ ቤተሰቦቼ አሁን ዞሮ ወደ እሱ ጋር እየሄድኩኝ ነው። እሱም ስልኩ አይሰራም። ምናልባት ተገናኝቶም ከሆነ ያለውን ነገር ማለት ነው። አብራችሁን ቆይ

እንችላ አሁን እ ገንቤት ሰላም ያጣችሁት እኮ በገዛ እጃችሁ ነው። እግዚአብሔር ያደረጋችሁ ነገር የለም። ምን ብርድ መተክ ነው ስልክ ግን ለምንድን ነው የሚያጠፋታ ታዲያ እኮ መፍትሄ ነው ይሄ ስልክ አጥፍቶ ቁጭ ማለት መጨረሻው ምን ሊሆን ይችላል ተስፋ ቆርጠክ መሆኑ ነው ከዚህ በላይ ተስፋ መቁረጥ

ምን አሁን እናንተ አልተራባችሁ፣ አልተጠማችሁ? እንደው ባለው ነገር ተቻችላችሁ መኖር። እንደው አንድ ወር አሁን መቼ ፍቅር ሳለቀና ነው አሁን ከቤት እስከ መውጣት ያደረሰ? የትስ እንዳለች ለምን አልጠየቅም? እሺ፣ ቤተሰቡ ጋር ለምን ለምን ጠይቅ? አልፈልግም ሲጀመር፣ በቃ ሁሉ የተደጋገመ ነገር የማስተባበልም አልፈልግም። ቤት ማንም ጋር አይቼ ትትን ያለኝ ነው እኮ ምንድነው የሚሻለው? ምንድነው የሚሆነው? እሷ ወደ ጸብ ነው የምትሄደው። በቃ አሁን እኮ እሷ ወደ ጸብ መሄዱ አለመሄዱ እኮ አይደለም። አንተ መጀመሪያ ይሄንን ሽምግልና ላይ ስንቀመጥ አጥፍታል። ይሄንን ምን ሽምግልና ላይ ስንቀመጥ ይሄንን ቤት የሚያስጨርስ ገንዘብ የለኝም አላልክም? ያለውና የሌለውን ነገር ተናገር ስትባል ምንድን ነው ያልኩት? እዛው ድብስብስ አደረክ አንተም። ይሄ ያለ ይሄ የለም ብለህ ካልተናገርክም ይሁን እሺ። ከገባች በኋላ አሁን ለእሷ ምንድነው ነው የሚመስላት ማለት ነው። የውስጥክን አንተና ፈጣሪ ናቸው የምታውቁትና የሚያውቀው እኔ አላቅም፣ የውስጥክን ማለት ነው። ነገር ግን ለእኔ ራሱ አሁን የሚመስለኝ እሷን እጅክን ለማስገባት ያደረክ ድርጊት ነው የሚመስለኝ። እንደዛ ታስ መስ እሺ፣ ይሁን ደግሞ ተነጋግራችሁ ቀስ ብላችሁ እየሰራችሁ ከስር ከስር ማስተካከል ትችላላችሁ። ይህንንም ቢሆን አልኳት እኮ ታድያ ያለው ነገር እኛ እኮ ደስታችሁ ነው ስንጠብቅ የነበረው አሁን ላይ እሷ ደስተኛ እንደሆነ አትፈልግም። ጭራሽ ምን ምን እንደምታስብ እንዳሰበችው አሁን የት እንዳለች ተካፍላ ብቻዋን መኖር ተካፍላ መኖር ብትፈልግማ ምን ስቀጥል በዓል አልፎ ወይ በሳምንት ወይ በአስራ አምስት ቀን ንብረቱን የጋራ እናደርጋለን ብላችሁ ነበር። እሱን ስለምንድን ነው ዝም ያላችሁት? ስላለሁበት ነው። ይሄንን አሁን እያወራ ያለሁት ቤቱ ለብዬ ነው። ቤቱ አልቆ እዛ የት ይቀመጣል እንግዳ እራሷን። ቤቱ ጋር አለቀ። ምን እዚህ ውስጥ ነው የምናስቀምጠው? እቺ ቤት ውስጥ ነው እንግዳ የምንጠራው? ታስቢ ንች ምንም ስተንዳርሽ ንኳንች ራስሽ

እሷ እንደገና የሆነ ነገር ሲወራላት ጭራሽ በቃ አራስ ነብር ነው የምትሆነው እኮ። አንተ አሁን ከዛም ከዚህም ብለ እንደምንም ብለ ከመጨረስ ነበረብክ እንጂ ስትጀምረኝ ጉዳይ ወደ እሷ ማምጣት አልነበረብክም። እና አሁን በአንተ እየፈረድኩ አይደለም፣ ግን አየሁ ከአቅሜ በላይ ሲሆንብኝ፣ ምን ማለት ስትጀምር አንተ ታርጌት አድርጋ እንደጀመርከው ምን አቅ ይበቃኛል። አሁን እኮ ሎች በየቀኑ ማለት ነው፣ ሎች አንድ ካለ መግዛት ማለት ነው፣ ጠና ብል ዝቅ ብለሽ ቀና ስቲ ጨመረን፣ ሁሉ ነገር አንድ ነገር ገዝተሽ ቀና ስቲ ድጋሚ ስትጠይቂ ጨመረን። አንድ እቃ ለመግዛት አሁን ስንትና ስንት ብር በፊት የምገዛበትና አሁን የምገዛበት ዲፍረንስ አለው። ያንን አስቤ የሆነ አሁን እየተወደደ ሁሉ ነገር ረሳ ሲሆን እየመጣ አልቻልኩም። በቃ አቅሜ በላይ ሆነ። እንግዲህ አሁን ቪዲዮ ላይ እንዳየሁት ከሆነ ዘመን ድጋማ አልሄድም ነው እያለች የነበረው እና ዘመድ ጋር ማትሄድ ከሆነ የት ሄደች ነው የሚባለው? እኔ ጭራሽ በቃ ምር ነው ያለኝ በቃ እንደዚህ አይነት በቃ እንደዚህ ያዝ እኔ ህይወት አይቼውም ማለት ነበረዚ በብዙ ዘመን ማንም ላይ ያኔ ህይወት ደስ ብሎኝ ደስተኛ ሳልጨርስ እሷ እሺ ተናገርኩኝ፣ ምን ችግር አለው ብናገር ከዛ በቃ ይሄ ነገር አይሆንም ብላኝ ሌላ አማራጭ ብትፈልግ እሷ ቤቱን የምንጨርስበት ሚን ሲፈልግ ችግር አልነበረም። እሷ ገና ጥያቄውን ሳቀርብላት በ እንዴት እንደዚህ ሆነ እንትንም አላት እኮ የሚመክራት አለ እንጂ እሷ እንደዚህ ያት አልነበራትም። ምጽት እንደዛ ትደምደመ ምክንያቱም እሷ አሁን የምሰማት አስራ አራት ዓመት ሙሉ የሰው ገር ለፍቼ ይሄ ነገር አልተስተካከለም እስቲል አሁን ደግሞ በቃ ተስተካከለ ብዬ ስገባ ይሄ ነገር ተፈጠረ ብላ ይሄ ነው የምሰማት። ማን ይመክራታል? ሁላችንም እንግዲህ እናንተ እንደስታነሽ ሙያ ያለኝ እግዚአብሔር የተመሰገነ ይሁን። ሌላውን ቀስ እያልኩ ሊያቅ ይችላል። የሚያቅበትን መንገድ ደግሞ በራሴ በኩል ችግር የለውም ችግር በሁለት ዓመት ማለት አስራ ስምንት ዓመት አልፏት የለ እንዴ? አረ በእናትህ፣ ረስ ትልቅ ሰው ነች። ወንጅብ ይበላታል

እኔም ከተኛሁበት ነው እያመመኝ የመጣሁት ታንዳጋ ልንገርህ፣ ጨንቆኝ እሷ እየሷ እንግዲህ ሽ የለችም። በመጀመሪያ ቀንም ስልኳ ጠፍቷል። አንተን ስታጠፋ እኔ እንዲያውም ተመልሳ የሆነ ነገር አድርጎ ተደራርጎ ነው ብዬ በጣም ሀሳብ ገብቶኝ ነው የመጣሁት። ተነስ የት ብዬንም ፈልገው